አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሀምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናቸው። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። ያው ዛሬ እንግዲህ የማሳያችሁ ወደ ሀረም እየሄድን ነው። መዲና ሀረም ባ እንግዲህ ሶላት ልንሰግድ የዒድ ሶላት ልንሰግድ እየሄድን ነው እላችኋለሁኝ። እንዲህ የምታዩት እንግዲህ ይህን ይመስልሃል የገባችበት እኮ እና ይህን ይመስላል። እላችኋለሁ ውድ ቤተሰቦች እስቲ ለቻናላችሁ እስከሆናችሁ ሰብስክራይብ ላይክ ሸር እያደረጋችሁ አበረታቱኝ። አበረታቶኝ ያው እንደምታውን እንግዲህ እየተጓዝን ነው፣ መንገድ ላይ ነን። ማሻላ ማሻላ ነው ያለው እየቀራረጥ ነው እያያለ ነው። ሶላት ልንሰግድ ማለት ነው እና ይህን ይመስላል። ሲያምር ማሻላ ተባረካለ የከርመሶ ሰው ይበለን። በሰላም ስዴን ወደ ቤታችን እንገባለን፣ ያድርገው እና ይሄን ይመስላል በጣም ደስ ይላል። ማሻአላ ማሻአላ በየለም ሁላችንም በያለንበት አላ ይጠብቃልና፣ እየተጓዝ ነው እንግዲህ እየተጓዝ ነው እንግዲህ ወደ ሀረም ይሄን ይመስላል። ማሻላ ማሻአላ ብያለሁ፣ እና አበረታቱኝ አበረታቱኝ እላቸዋለሁ ቤተሰቦች፣ ምንም አይከፈልበት። እስኪ ላይክ እያደረጋችሁ ቤተሰብ የሆናቸው ደግሞ ሸር አድርጎ አበረታቱኝ። በላይክ በሸር ሰብስክራይብ እያደርጋችሁ ነው። እኔም መስራቱን አቁሜያለሁ መስተር ቆይቻለሁኝ። አልሐምዱሊላህ ረቢ አለሁ ሽኩሪ ከሩ ጉንፋን ይዞኛል። በነገራችን ጉንፋኑም ኤዱ ጋር እንግዲህ ኤድ ሲሆን ኤዱ ሰርግ ሲሆን እንግዲህ ጉንፋኖ ነው ይበረታል ማለት ነው። እንዲህ ያረኩ አሳያችኋለሁ። ጫማቸውም አይቀርም ሰነ ጫማቸው ነው እየቀረኩ ማስገባቸው ማለት ነው። ማሻላህ አረም እንግዲህ ይህን ይመስላል። እየተቃረብን ነው ወዲህ አረም። እየተጓዝን ነው፣ እየተጓዝን ነው። አበባውም እንዳይቀር ዳይቀር ውሃውም እንዳይቀር ሁሉም ይቀረጣል። ለምን ይቀራል? እንግዲህ ቱበር የሆነ ሰው ኮ የሚቀረው ነገር የለም። የሚበላው የሚጠጣው ሁላ ማሳየት ነው ማለት ነው። እና ምናሄድበትንም እያሳየን የያዝ ነው የማይቀር ሁሉም ነገር ይታያል ማለት ነው። እንግዲህ ወደ ሀረም እየቀረብን ነው። ይህን ይመስላል እየተቃሰቱ መቀረጥ ይበላል። እንግዲህ ጉንፋን ነው። ጎርታን እንግዲህ ምንም ማድረግ አይቻልም። ቀረጣው የማይቀር ማለት ነው። ይሄን ይመስላል መንገዲያችንም። አይ እንግዲህ እና ጎቴ ኑሮቢን መሬት መሬቱን የማሳያቸው ይኸው እስኪ ዛሬ እንኳን ንቅረባችሁ እና ጎቴንም አሳያችኋለሁ ማለት ነው። እንግዲህ ስቀርጥ ያው በጎን ተደርድረዋል እና እቆጡ እንዲሆነ ብዬ ነው ወደ መሬት ያረኩት። ይህን ይመስላል እንግዲህ ዛሬ ማይ ተዝናናን ነው።